ይቀጥላለን ተመልካቾቻችን። ቀደም ብለን ያነሳነውን የሀገር ጉዳይ በዚህ የምንቋጫው አይደለም። ቀን በዜና ኢትዮጵያ፣ ምሽት በኢቲቪ 57 ሌሎች መረጃዎች ታክለውበት ወደ እናንተ የሚቀርብ ነው የሚሆነው። አሁን ሰአቱ የዶት ስትሪም መረጃን የምንከታተልበት ነው። ለዚህ ደግሞ ባልደረባችን አፎሚያ ክበበው እየጠበቀችን ነው። አፎሚያ መቀጠል ይቻላል? እንዴት ቆያችሁ? በማህበራዊ ትስስር ገጽ ላይ በበርካቶች የተጋሩ ሀሳብ አስተያየት የተሰጠባቸው መረጃዎችን የምንመለከትበት የኢቢሲ ዶት ስትሪም ሰዓታችን ላይ እንገኛለን። ወደ ቀዳሚው መረጃችን እናልፋለን። ጣናነሽ ሁለት በትላንትናው ዕለት አዳማ፣ ከዚያም ደግሞ ሞጆ ከተማ ላይ ገብታለች። በዚያም የፌዴራል ብሎም ደግሞ የከተማ አስተዳደሩ ደማቅ የሆነ አቀባበል አድርገውላታል። እነሱም ብቻ ሳይሆኑ ደግሞ ነዋሪዎች የነበራቸውን ገጽታ እኛም በተለያዩ ምስሎች ለተመልካቾቻችን ስናጋራ ነበር፣ የፌስቡክ ገጻችን ላይ ማለት ነው። ያው እንግዲህ ጣና ነሽ ከመጋቢት ሰላሳ ነው ከጅቡቲ ዶላር ወደብ የተነሳችው ከዚያም እንግዲህ ያለፉትን ወራቶች እስከ ግንቦት ሰባት ቀን ድረስ ከባድ በሆነ መልክዓ ምድር ጥንቃቄ የተሞላበት ጉዞን አድርጋ ነው ኢትዮጵያ የገባችው። ኢትዮጵያም ከገባች በኋላ እንግዲህ ያለፉትን አንድ ወራት በአፋር የተለያዩ ከተሞችን እያቆራረጠች ትናንትና አዳማ ብሎም ደግሞ ሞጆ ገብታለች ማለት ነው። ይህች ጀልባ ለየት ያለች በተለይም በውሃ ብሎም ደግሞ በውሃ ቱሪዝምና የማሪታይም አገልግሎት ላይ በ ሀገራችን ከፍተኛ የሆነ በር ከፋች ወይም ደግሞ ፈርቀዳጅ እንደምትሆንም በመረጃችን የተነሳ ጉዳይ ነው። በርካቶች እንግዲህ ደስታቸውን ሲገልጹ ነበረ። ከተማቸውንም እየገለጹ እኛ ጋ ሳት መጣም ወይ እያሉ ጥያቄ ሲያቀርቡ የነበሩ ልክ እንዳንቺ እንደቅድሙ ማለት ነው። ያው እንግዲህ ጣናነሽ 150 ሜትሪክ ቶን ክብደት አላት። እርዝማኔዋ ደግሞ 38 ሜትር የሚጠጋ ነው። ከዚህም በተጨማሪ 188 የሚሆኑ ሰዎችን ደግሞ የመጫን አቅም አላት ማለት ነው። ያው እንግዲህ የታቀደላት ቦታ ላይ ደርስ አደ ደግሞ እንደገለጽኩትም በውሃ ትራንስፖርት ብሎም በማሪታይም እና በውሃ ቱሪዝም ላይ ከፍ ያለ አበርክቶ እንደሚኖራት እንጠብቃለን። ሌላኛው የተጋራ ነው መረጃችን። ያው በቀዳሚነት በትላንትናው ያው የከተማ አቀፍ የሆነው የስምንተኛ ክፍል ፈተና መጠናቀቁ ይታወቃል። በዚህም በመዲናችን እንግዲህ 71972 የሚሆኑ ተማሪዎች በ194 የመፈተኛ ጣቢያዎች ላይ ፈተናውን መውሰዳቸው ይታወቃል። ፈተናውም ከተጠናቀቀ በኋላ እንግዲህ የኢቢሲ ዶት ስትሪም ከተማሪዎች ጋር ቆይታ አድርጎ ነበረ። እንዴት ነበር ስንል ጠይቀን ነበረ። በዚህም እንግዲህ ፈተናው ሙሉ በሙሉ ከተማሩት እንደመጣና በትምህርት ጊዜ ቆይታቸው እነርሱም ተማሪዎቻቸው ብሎም ደግሞ ትምህርት ቤታቸው አስፈላጊውን ዝግጅት እንዲያደርጉ እንዳገዛቸው ተናግረዋል። ያው ሁልጊዜ ደግሞ ፈተናዎች ሲኖሩ የተለያዩ ታሪኮችን ከሀገራችን የተለያዩ አካባቢዎች ላይ እንሰማለን። የትላንትናውም ታሪክ እንግዲህ ከቤንሻንጉል ጉምዝ ክልል የተጋራ ነው። የ53 ዓመቱ ግለሰብ እንግዲህ እሳቸውም በማታ መርሃ ግብር ትምህርታቸውን በመከታተል የተሰጠውን የሚኒስትሪ ፈተና መውሰዳቸውን ወይም የስምንተኛ ክፍል ፈተና መውሰዳቸውን ተናግረዋል ማለት ነው። በዚህም ከኛ ጋር በነበራቸው ቆይታ ትምህርት እድሜ የማይገድበው የሕይወት ዘመን ብርሃን ነው ሲሉ ሀሳባቸውን ሰጥተዋል። ያው እንዴት ግን እስካሁን በትምህርት ጊዜ ላይ ቆዩ ወይም ደግሞ የዚህ ክፍል ደረጃ ላይ ሆኑ የሚል ጥያቄን ኢቢሲ ዶት ስትሪም አቅርቦ ነበረ። በዚህም እንግዲህ በደርግ መንግስት በውትድርና አገልግሎት ላይ እንደነበሩ የጀመሩትንም ትምህርት ከአገልግሎቱ ጋር እኩል ማስኬድ ባለመቻላቸው፣ ከዚያም በኋላ እንግዲህ ተከትለው የመጡ የቤተሰባዊ ኃላፊነቶች ትምህርታቸውን እንዳይቀጥሉ ማድረጉን ገልጸዋል። ከዚያ ግን አሁን ላይ ያው ልጆቻቸውን በቂ የሚባል ደረጃ ላይ ካደረሱ በኋላ የትምህርት ትምህርትን አስፈላጊነት በነበረኝ የእድሜ ዘመን በመገንዘብ ሳቢያ ያቆምኩትን ትምህርት ለመቀጠል ችያለሁ ብለዋል። ውጤት ከመጣላቸው ደግሞ ዲፕሎማ ወይም ዲግሪ እስከ መጨረሻው የሚሄድ ፍላጎት እንዳላቸው ተናግረዋል። ማለት ነው በርካቶች ሲናገሩት የነበረው ሀሳብ ነው። በተለይም ደግሞ ትምህርትን ከተማሩት ሰዎች ይልቅ ያልተማሩት ሰዎች የፈጠረባቸውን ክፍተት ስለሚገነዘቡ የሚሰጡት ዋጋና አክብሮት ላቅ ያለ ነው የሚሉ አስተያየቶችም ሲሰነዘሩ ነበሩ። እርሳቸውም እንግዲህ በዙሪያ ያሉ ተማሪዎችን፣ ወጣቶችን የትምህርት ጥቅምነት እንዲገነዘቡ አሁን ላይ በተለይ ትምህርት አይጠቅምም የሚል እሳቤ እየተፈጠረ ነውና ያህንን በመፋቅ እንግዲህ ለትምህርት ያላቸውን አመለካከት እንዲቀይሩ ነግራቸዋለሁ። በዚህም እንግዲህ ማስተላለፍ የምፈልገው መልክቴ ይህ ነው ሲሉ ከእኛ ጋር በነበራቸው ቆይታ አስተያየታቸውን ሰጥተዋል። ብዙዎቻችን ሰባት ዓመት ነው የትምህርት ቤት መግቢያ ምናምን ተብሎ በተለምዶ ምን ይዘውና ሰባት ዓመት ካለፈው በኋላ ወደ ትምህርት ቤት የመግባት ልምድ የለም። ብዙ ጊዜ በቃ አልፈውታል የሚል አይነት ያለፈበት አይነት አመለካከት እንይዛለን። እና ግን ይህንን አመለካከት እየሰበሩ እሳቸውን ወጡ እንጂ፣ በርካቶች በርካቶች ወደ ትምህርት ቤት እየገቡ ወደ እውቀት ገበያ ውስጥ እየገቡ ነው የሚገኙትና ትልቅም ልምድም የሚገኝበትና ተምሳሌትም የሚሆኑ ናቸው። በመሰረቱ ልክ ነው። ወደ ተከታዩ መረጃችን እንለፍ። ከሰሞኑ እንግዲህ በአትሌት ገለቴ ቡርቃ ታሪክ ሳቢያ ከተጋራ በኋላ በርካቶችን ያነጋገረ ጉዳይ አለ። በዚህም ሳቢያ ያው የእሷ ጉዳይ ብቻ ሳይሆን አትሌቶች ግን በተለይም በምስራቅ አፍሪካ ሴት አትሌቶች ላይ ይህን መሰል ድርጊቶች የተበራከቱ ናቸውና በትላንትና እለት ደግሞ አንዱ ውይይት ነበር። አትሌቶች ከተለያዩ ጥቃቶች እንዴት ይጠበቁ የሚል ነው። በዚህም እንግዲህ በተለይም ለፍተው ያገኙትን ሀብታቸውን በማስተዳደር ረገድ ምንም እንኳን ስፖርቱ የሙሉ ሰዓት እነሱን ይፈልጋቸዋል። ኤክሰርሳይዝ ማድረግ አለባቸው ወይም ደግሞ በዛኑ ልክ ደግሞ ረፍት ማድረግ አለባቸው። ከዚያ በኋላ ባላቸው ጊዜያቶች ሀብታቸውን እንዲያስተዳድሩ ብዙ ጊዜ የምንመለከተው የቅርብ ዘመድ ወይም ደግሞ የትዳር አጋራቸውን ውክልና ይሰጣሉ። ከዚህ ጋር ተያይዞ ግን ምን ማድረግ አለባቸው? አሁን ላይ የምንመለከታቸው ታሪኮች እንዲገቱ ወይም ደግሞ እንዲያበቁ ምን መደረግ አለበት የሚለው ላይ ውይይት ተደርጎ ነበረ። በዚህም እንግዲህ በተለይም ሀብታቸውን በማስተዳደር ረገድ የተቋቋሙ ሙያ ላይ ያሉ ባለሙያዎችን ወይም ደግሞ ተቋማቶች ጋር አብሮ መስራት እንደሚጠበቅባቸው ሰዎች ደግሞ ይህን ብትሰሩ ያዋጣል ወይም ይህን አድርጉ ስላሏቸው ብቻ ሳይሆን ኢንቨስት ከሚያደርጉ ተቋማት ጋር በጋራ በመሆን መስራት እንዳለባቸው የተጠቀሰ ጉዳይ ነው ማለት ነው። ከዚህ በተጨማሪ ከሚያደርጓቸው ውልና ኮንትራቶች ጋር ራሱ ላቅ ያለ ወይም ደግሞ ይህ ነው የሚባል ግንዛቤ እንደሌላቸውም በውይይቱ ተነስቷል። ለዚህም የህይወት ዘመን ደግሞ ክህሎታቸው ማዘመን እንደሚገባ የተነሳ ጉዳይ ነው። ከውክልና ጋር በተያያዘ ደግሞ የምሰጠው ውክልና እስከምን ድረስ ነው፣ ለማን ነው ያለው አቅም ምን ያህል ነው የሚለውን በደንብ ማጤን እንዳለባቸው የተነሳ ጉዳይ ነው ማለት ነው። ይህም አንድ የተጋራ ነው መረጃችን ነው። ሌላው እንግዲህ ያው መግቢያችን ላይ ትንሽ ወዳስገረማችሁ መረጃ ነው የማልፈው። ወደ እንግሊዝ ነው የምንሄደው። የስልሳ ዘጠኝ ዓመቷ እናት እንግዲህ ለልጃቸው ሲሉ 250 ቀናትን ያለምግብ ቆይተዋል። የረሀብ አድማን እያደረጉ ይገኛሉ። የስልሳ ዘጠኝ ዓመቷ እናት እንግዲህ ላይላ ሶ ኢፊን ይባላሉ። ልጃቸው አክቲቪስት ነውና በተለያዩ ጊዜያቶች ላይ የግብጽ መንግስት ላይ በሚሰነዝራቸው ትችት ሳቢያ በህግ ጥላ ስር ይገኛል። በዚህም እርሳቸውም እንግዲህ በለንደን ነበሩ። የሂሳብ ፕሮፌሰር ናቸው። ለንደን ቆይታ ነበራቸው። እርሱም የለንደን ፓስፖርት አለውእና ይህንን የረሀብ አድማ እያደረጉ የሚገኙት የእንግሊዝ መንግስት ጫና ፈጥሮ ልጃቸውን ከስር እንዲያስፈታላቸው በማሰብ ነው። ብዙዎች ግን ያው የእናት ልብ ሩሩህ ነው። ከዛ ባሻገር ግን እንዴት ይህን ሁሉ ቀናት ያለ ምግብ ሊቆዩ ቻሉ የሚል ጥያቄን አንስተዋል። እንግዲህ ሴቶች ልጆቻቸውን ምላሽ ሲሰጡ ምንም ምግብን እየወሰዱ እንዳልሆነ እና በተለይም ደግሞ በሐኪሞች እርዳታ በውስጣቸው ያለውን ስብ እየተጠቀሙት እንዲጠቀሙት እየተደረገ መሆኑ ተገልጿል ማለት ነው። እንደውም አንድ ጊዜ ላይ እርሱን እንዲያዩት ተብሎ ወይም ደግሞ የጉብኝት ሰዓት ተመቻችቶላቸው እርሱን ለማየት እንዲዘጋጁ በማለት 300 ካሎሪ ያለው ግልኮስ ወሰዱ። ከዛ ውጭ ግን ያሉትን ቀናቶች እንግዲህ ያለ ምግብ እየቆዩ መሆኑ ተገልጿል ማለት ነው። ብዙዎችን ያስገረመ መረጃ ነው። የእናት ፍቅር እስከምን ድረስ ነው ከሚለው ባሻገር በተለይም አሁን ላይ ደግሞ በተለምዶ ዌት ሎስ ጆርኒ የምንለው ብዙ ሰዎች የሰውነት ጤናቸውን ወይም ክብደታቸውን ለማስተካከል ይሞክራሉ። የሰውነት ክብደት ደግሞ ከሚሰሩ ስፖርቶች በተጨማሪ የምግብ መጠንን መቀነስም የሚፈልግ ነው እና፣ እንደዚህም ይቻላል እንዲህ እያሉ አስተያየት ይሰጡ የነበሩ ተመልካቾቻችን አሉ። ቀን እኮ ማለት ከ ከስምንት ወር በላይ ማለት ነው ነው እጅግ ምግብ የቆዩት እና በጣም ትልቅ ኦልሞስት አንድ አመት ሊሞላቸው እኮ ሶስት ወር ከምናምን ነው የቀራቸው። ነው ግን በቸውን የፍቅር ጥግ ያሳዩበት ነው። ከባድ ነው አይደል? ያለ ምግብ አይደለም ሁለት መቶ ሀምሳ ቀን ይቅርና ሁለት ቀን እንኳን። በጣም የሚያስገርመው የደም ስኳር መጠናቸው ብቻ ነው የቀነሰው። በእነዚህ ሁሉ ቀናቶች ደግሞ ሁለት ጊዜ ብቻ ነው ሆስፒታል ራሱ ያቀኑትና እጅግ በጣም ያስገረመ ጉዳይ ሆኗል ማለት ነው። ወደ መቋጫው መረጃችን እናልፋለን። ኢራን በአካባቢዋ የሚገኙ የአሜሪካን የጦር ሰፈሮች እንደምትመታ እንግዲህ ዛቻዋን አቅርባለች። ሁለቱ ሀገራት ኒውክሌርን በተመለከተ ውይይት አድርገዋል። ባለፈው ሳምንት ደግሞ አሜሪካ የስምምነት ሰነድን አቅርባ ነበረ ምንም እንኳን ኢራን ባት። ተቀበለው ማለት ነው። ከዚህ ጋር ተያይዞ ያው ሁለቱ ሀገራት ያላስማማቸው ጉዳይ ዩራኒየም የማበልፀግ ነጥብ መሆኑ ይታወቃል። ኢራን የምትለው እንግዲህ የኒኩሊየር ኃይልን የምፈልገው ለሲቪል አገልግሎት ነው ትላለች። አሜሪካ ደግሞ አይ አይደለም፣ ዩራኒየም የማበልፀግ ደረጃ ላይ ከደረሰ ለጦር አገልግሎት ለጦር መሳሪያ ነት መጠቀም ይቻላል በሚል ነው ሰጣ ገባ ውስጥ የገቡት ማለት ነው። በዚህም እንግዲህ አሜሪካ ጸብ የሚያጭር ውሳኔዎችን ወይም ደግሞ እርምጃዎችን የምትወስድ ከሆነ እኔም በአካባቢ የሚገኙ የአሜሪካን የጦር ሰፈሮች እመታለሁ ስትልዛቸዋን አስተላልፋለች፣ ማለት ነው። በትንታኔ የምንመለስበት ጉዳይ ነው። አሁንም ትልቅ ትኩረት እየሳበ ነው። ዛሬ ሐሙስ ነው አይደለም? ዛሬ እንግዲህ የሚጠበቁ እይታ አላቸው። ዛሬ ካልሆነ ደግሞ የፊታችን እሑድ ሁለቱ ሀገራት የሚያደርጉት ውይይት አለ። ወዴት የወስዳቸው ይሆን የሚለውን ደግሞ የምንመለከት ይሆናል።